አሰላሙ አሌይኩም ወረህመቱላ ወበረካቱ ውድና የተከበራችሁ የምናያቶ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሀምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ምጥት ብላቸዋለሁ። እንግዲህ እስከ ዛሬ በከፋይ የነበረ ሳሳያቸው የነበረ አሁን ደግሞ በመጅሊስ ልብስ ነው ማሳያቸው ማለት ነው። የዛሬው እንግዲህ የመጅሊስ ስራ እንግዲህ ወዴት ነው የሚሄደው ካላችሁ፣ እንግዲህ ወደ ደሴ የሚሄድ ነው ማለት ነው እና ብዙ ትዛዝ ነው ያለት፣ ሙሉ ትዛዝ ነው ያለት ማለት ነው። እያንዳንዱን ትዛዝ የምነግራችሁ ይሆናል። ዋጋም ያለውን ነገር ነግራችኋለሁ። ለዚህ ቻናል አዲስ ለሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን ጀምሩት። ለዘመን ለጓደኛ እንዲደርስ ደግሞ ቪዲዮውን ላይክ ላይክ ሼር ሼር በማድረግ ቪዲዮውን ጀምሩት ማለት ነው። ወደ ታላችሁ ብዬ ተስፋ አደርጋለሁ። ይሄ እንግዲህ እንደምታዩት የመልስ ስራ ነው ማለት ነው። ለየት ይላል። እስከዛሬ በፖስታ ስሬት የሚሰራ የትራስ ልብስ ነው ማለት ነው። በአብዛኛው መልስ ልብሶችን በምንሰራበት ሰዓት ላይ ፖስታ ስሬት ነው ማለትም ይሄ የምታዩት የዘርፉ እዚህ ጋር እንደዚህ ቢቅርጽ ይኖረዋል ማለት ነው። እንግዲህ ይሄ ደግሞ የደንበኛ ትዛዝ፣ ቢቅርጹን አልፈለገችውም። ስለዚህ ዙሪያውን ዘርፉ ሆኖ እዚህ ጋር አንዱ ላይ ሶስት ቁልፎች አሉት ማለት ነው። እናንተም በፈለጋችሁት ዲዛይን ማሰራት ትችላላችሁ። ከፈለጋችሁ በቢቅርጽም አሊያም ደግሞ ልክ እንደሷ ትዛዝ። ማሰራት ትችላላችሁ ማለት ነው። ማዘዝ ከፈለጋችሁ ከስር ስልክ ቁጥር አኖርላችኋለሁ። አሊያም ደግሞ በቴሌግራም በዋትስአፕ ደሞ አድራሽ ልታገኙ ትችላላችሁ። አሊያም ደግሞ በአካል መምጣት ለምትችሉ ደግሞ ወሎ ኬሚሲ አራፋይ ገበያ ማዕከል ቁጥር 39 እገኛለሁ ማለት ነው። ይህ እንግዲህ ምታየት 12 ትራስ ልብስ አላት ከነ መከዳው ማለት ነው። አሊያም ደግሞ ከነ ስፖንጁ እንደዚሁም ደግሞ አራት ፍራሽ ከነ እንደዚሁም ደግሞ የቡና ስፍራ አንዳት ማለት ነው። እዚህ ጋር እንደዚህ ሆኖ ያ የቡና ስፍራ ይባል እንጂ መሰራቸው የቡና ስፍራዎች እስከዛሬ የማሳያችሁ ነው ማለት ነው። ዋጋው ሺህ አምስት መቶ ሁኖ ግን ለምግብም መጠቀም ትችላላችሁ። ምክንያቱም እንደዚህ ሜትር ከ ሀያ ወደዛ ደግሞ 80 ስለሆነ የምጠቀመው ለምግብም ያገለግላል ማለት ነው። ምንጣፏን እንዳይካልላት ብዬ ነው። ልክ እንደዚህ ሲሆን እንግዲህ በጣም ነው የሚያምረው። እዚህ ጋር ከቡና አልፎ ሌላ ማቴሪያል መያዝ ይችላል ማለት ነው። እንደዚሁም ደግሞ ሁለት በአራት የሆነ ምንጣፍ ወይ አበባ ምንጣፍ አላት ማለት ነው። ቱርኪ ስታንዳርድ ነው። ዋጋው ካላችሁ 7500 ብር ነው፣ ሁለት በአራቱ በአንደኛው ማለት ነው። ብዙ አይነት ዘር አላቸው። አንደኛው ሁለተኛው ስላለ እንዳትሸወዱ፣ ቱርኪ ስታንዳርዱ ነው። ይሄንን መነጨትና ለመነጨቱን ቼክ ማድረግ ትችላላችሁ። እናንተ በአቅራቢያ ከሌላችሁ የሚቀበለው አካል እንደዚህ ቼክ አርጎ ቢቀበል መልካም ነው ማለት ነው። ምክንያቱም ዋጋ ቀንሶ እንደዚህ ነው ቢሏችሁ እንዳትሸወዱ ለማለት ነው። የነዚህ ደግሞ የትራሳቸው ዋጋዎች ስንት ናቸው ካላችሁ፣ አንዱ ትራስ በአራት ከሀምሳ ወይም ደግሞ አስሩ ትራስ አራት ሺ አምስት መቶ አንዱ በ450 ብር ማለት ነው። የዚህ ደግሞ የፍራሽ ልብስ ከፈለጋችሁ ደግሞ የፍራሹ ልብስ ደግሞ 1200 ብር ነው ማለት ነው። ይሄ የሷ ትዛዝ በምንድነው? በላስቲክ የተሰራ ነው ማለት ነው። የላስቲኩ ማለት እዚህ ጋር ላስቲክ አለው እንደዚህ እንደምታየት። ከዛ በኋላ ቀጣይ ላይ እዚህ ጋር እንደምታዩት ገመድ አለው ማለት ነው። ስለታሰረ አያስታውቅም። ሙሉ ፍራሹን በጣም ነው የሚሸፍነው እንደምታየት ምንም የሚታይ አካል ነገር የለውም፣ ወደ ውስጥ ለሚገባ ማለት ነው። ፍራሹም እንግዲህ እንደዚህ እንደምታዩት ሰባ በአስራ ሁለት ቲክነስ የሆነ ኢትዮ ፎም ነው። ፍራሹም ማለት እንደምታዩት እነዚህ ነገሮች ሰባ በ10ና ሰባ በ12 የሚባሉ አሉ። እነዚህ ማለት ነው የ200 እና የ300 ልዩነት ነው ያላቸው። በእነዚህም ደግሞ ዋጋ እንዳትሸወዱ ማለት ነው። አንዱ የትራስ ዋጋ 2300 ብር ነው፣ ሰባ በ12 ቲክነስ ማለት ነው። በአንደኛ ኦሪጂናል ኢትዮፎም ሰባ በ10 ደግሞ በአካል ለሚገኝ ሰው ነው እንድንለይ የሚችለው እናንተ በፎቶ ስለማትለዩት የሚቀበለው አካል እንደዚህ ቼክ ያደርግ አንዳንዴ ሞር የተሻለ ነው ማለት ነው። እንደዚሁም ደግሞ ኢትዮፎሞች እንደዚሁ በትራስ አሉ ማለት ነው። እነዛን ዋጋቸው ተመጣጣኝ ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጎ ማለት ነው። ሌሎች የሚወጡ ትዛዞችም ስላሉ እነዛን ማየት ትችላላችሁ፣ አላችሁ። እንደዚሁም ደግሞ የተደረደሩ ሳምፕሎች በጣም የሚያምሩ ስራዎች አሉ። በከፋይ ማለት ነው። ከነዚህ የወደዳችሁትም ካለ አሊያም ደሞ ጣቃዎችን እልክላችኋለሁ። በውስጥ መስመር ልትናገሩን ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ ይቀበላለሁ። እነዛ እንግዲህ መተሰስ ተዘጋጅተው የተቀመጡ በብዛት ስላሉ ከነዛም የተመረጡት ወይም ደሞ የፈለጋችኋቸው ከራሮች ካሉ ፎር አዳርጋችሁ መላክ ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።